በአዲስ ቪዲዮ መጥቻለሁ የዛሬው ደግሞ በጣም ነው የሚያሳዝነው በጣም ያሳዝናል ይህንን ቪዲዮ በላይክ ጀምሮ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ጽናትና ሊና ምን ገጠማቸው ኪራስ ምን ገጠመው የሚለውን አብረን የምናየው ይሆናል ሰላም ሰላም ውድና የተከበራችሁ እንዴት ናችሁ እያላችሁበት ስፍራ ሰላማችሁ ይብዛ በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ ሀገራችንን ሰላም ያደርግልን ጽናትና ኪራ ሊና ምን ገጠማቸው? በምንስ ምክንያት ነው ሊናና ጽናትስ የሚያለቅሱት? ወይስ ደግሞ ጽናትስ እንዴት ራሷን ሳተች የሚለውን አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። እናም ጽናት ያዘነችበት ምክንያት ወይም ደግሞ ራሷን ስታ፣ እንዲሁም ራሷን እስከ መታመም ድረስ ይኸው አሁን ላይ በጣም አዝናና ቆዝማ፣ እንዲሁም ራስ ምታት አሟት ሻሽ አስራለች ማለት ነው። እናም ራስ ምታቱ በምን ተነሳ? ለምን ቆዘመች? ለምን ደነገጠች? ለምን አዘነች? ምን ገጠማት? የሚለውን አብረን ከእናንተ ጋር የምናየው ይሆናል። እናም ጽናት ምን ሆና ነው እንደዚህ የሆነችው ልትሉ ትችላላችሁ። የሆነችበት ምክንያት እነግራችኋለሁ። እና እውነታውን ከሰኒኔ የሰማችው ከሰኒ ሰማች። ሰኒ፣ እኔ ጽናቴ በጣም መልካምና ጥሩ ናት። በድጋሚ መሰበር የጽናትን አልፈልግም በጣም ደክማለች በጣም ብዙ ምሳትን ከፍላለች እና አላስቻለኝም ማለች ምክንያቱም ሰኒ ኪራና ሊና አብረው ሻይ ቡና ሲሉ ካፌ ላይ ያየቻቸው እንዳየች ሮጣ መታ ለማን የተናገረችው ለጽናት ተናገረች ጽናት ደግሞ የሆነ ነገር በመካከላቸው እንዳለ መጀመሪያም አውቅ ነበረ ግን ኪራ እስኪ ነግረኝ ስጠባበቅ ነበረ ኪራ ግልጽ እስኪያደርግልኝ እና እስኪ ነግረኝ ስጠብቀው ነበረ እናም አንቺ አሁን ነገርሽኝ። አሁንስ እኔ ደክሞኛል፣ የምር እኔ መቋቋም አቅቶኛል ሰኒ ስትል፣ ሰኒ ደግሞ እንዴ አንቺማ ደከምኩኝ ካልሽ እኛ ደቀቅን ማለት እኮ ነው። አንቺ እኮ ትዕግስተኛ ነሽ፣ አንቺ እኮ ጎበዝ ነሽ፣ አንቺ እኮ ጀግና ነሽ፣ እያለች ሰኒ ጽናትን ታጽናናታለች። እናም ደግሞ ኪራ ሮጦ መጣና ጽናቴ፣ እንዳሰብሽው አይደለም፣ እኔ እንደዚህ አይነት ሰውም አይደለሁም ይሄ ነገር የተፈጠረው በአጋጣሚ እንጂ እኔ አንቺን ጠልቼሽ አይደለም ሲላት ኪራዬ እኔ ደግመ ደጋግመ እባክህን አትስበረኝ፣ እባክህን አትጉዳኝ፣ እኔ እንደማፈቅር እያወቅህ እኔ በድጋሜ ባንተ ምክንያት መጎዳት የለብኝም። አሁንስ ደክሞኛል። እባክህን፣ እባክህን፣ እባክህን ደግመ ደጋግመ አትስበረኝ አለችው። ስታሳዝን የምር አሳዘነችን ጽናት ማለት ነውና አለቀሰች፣ ራሷን ሳተች፣ አመሟት። ምን በላቸው እና ጽናቴ እባክሽን ተረጅኝ አላት። ኪራ እባክሽን ተረጅኝ እንዳሰብሽው አይደለም ይሄ ነገር አጋጣሚ ነው ብሎ ቢነግራትም፣ በስተ መጨረሻም በስተ መጨረሻም ማለት ነው። ሰኒ ደግሞ እና ኪራ በጣም ይቅርታ፣ ስለተፈጠረው ነገር በጣም ይቅርታ። የእውነት እኔ ምንም ማድረግ አልቻልኩም፣ አላስቻለኝም ነበር። በቃ ለጽናት ተናገርኩኝ እና ምንድን ነው ከጽናት ምን አተክ ነው በሚለው አንተንም ስለተናገርኩ በጣም ይቅርታ። እናም ሰኒ ኪራን ይቅርታ ጠየቀችው ማለት ነው። ምክንያቱም ካፌ ላይ ሊናና ኪራ አብረው ሻይ ቡና እያሉ ነበረ፣ ግን በሌላ ነገር ነው ያሰበችው። ኪራ ግን ሊናን ካፌ ላይ ቀጠራት። ምንድን ነው እባክሽን ከህይወታችን ውጭልን ብርም የፈለግሽውን እሰጥሻለሁ ቤትም እከራይልሻለሁ ሲላት ትንሽ ታገሰኝ። እኔ እዚህ ሳይሆን ከአገር ውጭ መውጣት ነው የምፈልገው። ምክንያቱም እኔ በጉልበት የሰርቼ የተዳደርኩኝ ቤተሰቦችንም ስጋዬን ሽጬ የሴተኛ አዳሪ ሁኜ እየሰራ ሁኝ በስተ መጨረሻ ቤተሰቦችም ጠሉ፣ ከእኔ ይልቅ ገንዘብን መረጡ። በእንደዚህ አይነት ህይወት ውስጥን ያለውትኝ ስለዚህ ገንዘቤንም ጉልበቴንም እየበሉ እንደገናም ተዘርፌ በዛ ላይ ነፍሴን ለማጥፋት ወይም ደግሞ እኔን ለማጥቃት እየፈለጉኝ ስለሆኑ ትንሽ ብቻ ታገሰኝ። አውቃለሁ የምትወዳት ሚስትክ እንዳለችክ። እኔ ምንም ምንም ነገር እኔ ከአንተ የምፈልገው ነገር የለም። ምንም ነገር ከሚስት የምፈልገው ነገር የለም። ትንሽ ጊዜ ስጠኝና ከዛ በኋላ ከሀገር ነው መውጣት የምፈልገው እዚህ መሆንም አልፈልግም አለችው። እባክሽን መከራየት ትፈልግ ያለሽ እኔ የሚከራይ ቤት ፈልጌ ልስጥሽ፣ አንደኛ ሁለተኛ ብር የምትፈልጊው ልስጥሽ ና ከህይወቴ ከትዳሬ ውልቅ ብለሽ ውጪ ልኝ ብሎ ነው ካፌ ላይ እያወራ ያለው ሰኒ ደግሞ መጀመሪያም ስጠረጥር ስለነበረች እቺ ልጅ ለኪራ ማናት እሷ ማኬት ነው የመጣችው ምንድናት በሚለው ጥርጣሬ ውስጥ ስላሉ በስተ መጨረሻ ሰኒ እንዳጋጣሚ ካፌ ስትመጣ አገኘቻቸው እና በሌላ ነገር አስባ ሮጣ ለጽናት ስትናገር ጽናት በጣም ተጋባ በቃ ግራ ነው የተጋባችው ግራ ተጋባች ራሷን ሳተች በስተ መጨረሻም ኪራ መጥቶ አረጋጋት ማለት ነው። አረጋጋት ኪራ ሲመጣ ራሷን ስታ በቃ አሟት፣ ሰኒ ቤት ተኝታ ነበረ። ሰኒ ውሃ ሰጠቻት፣ ቡና ላፍላለሽ ያለቻት በስተ መጨረሻም እኔ ምንም አልፈልግም አለች። በጣም ቆዘመች፣ በጣም አዘነች። እናም ኪራ ሲመጣ ደግሞ እንደውም ተረጋገች። ከዛም በኋላ እንደምታስቢ እኮ አይደለም እና ከዚህ በፊት እማውቃት ሴት ናት እንጂ በእኔና በእሷ መካከል ምንም ነገር የለም፣ ጽናቴ እባክሽን እመኝኝ አላት። ጽናት ደግሞ እኔ እኮ በጣም እንደምወድ እንደማፈቅር እያወቅህ እባክህን፣ ደግመ ደጋግማ አትስፈረኝ፣ እባክህን አትጉዳኝ። እኔ እኮ ከአንተ ውጭ እኮ ማንም ምንም መስሎ አይታየኝም። እባክን አትጉዳኝ እባክን ኪራ አትጉዳኝ አለች ስታሳዝን የምር ጽናቴ በጣም ታሳዝናለች በጣም ጠንካራ ናት ጀግና ሴት ናት እና ሰኒ ምንድን ያለቻት እን አንቺ ኮ ጠንካራ ነሽ አንቺ ኮ ጎበዝ ነሽ እንዴት ደክሞኛል ት ያለሽ አንቺማ እንደዚህ ካልሽ እኔ ደቀኩኝ ልበል እንጂ ባንቺ ቦታ አለች የምር እውነት ለመናገር በጣም ጠንካራ ናት ጽናቴ በጣም ጎበዝ ታታሪ በጣም በቃ ጠንካራ ናት ድራማ ቢሆንም በቃ ምክንያቱም እዚህ ጋር ያላትን ትዕግስት ነው እያስተላለፈች ያለችው ማለት ነው። አንዳንዴ በፍቅር ውስጥ ስትኖሩ የምታፈቅሩትን ሰው ያለማጣት ስትሉ ብዙ መስዋዕት ትከፍላላችሁ፣ እሱም የሚያፈቅራችሁ ከሆነ አንዳንዴ በፍቅር ውስጥ ብዙ ነገሮች ገጠመኞች አሉ፣ ውጣ ውረዶች አሉ፣ ሳታስቡ የሚፈጠሩ ነገሮች አሉ። ይህን ደግሞ መረዳት መቻል አለብን እኛ ማፍቀር ብቻ ሳይሆን ፍቅርን መስጠት ፍቅርን መስጠት ወይም ደግሞ ፍቅርን መቀበል ብቻ ሳይሆን፣ እዚህ ጋር በፍቅራችን ውስጥ የሚከሰተውን እያንዳንዱን ነገር በመቻቻል ማለፍ አለብን ማለት ነው። አሁን እዚህ ጋር ሁላችንም እናውቃለን። ኪራ ደግሞ አስቦና አቅዶ ያደረገው ነገር ሳይሆን እንደ አጋጣሚ ሆኖ ነው የተፈጠረው፣ ሁላችንም እናውቃለን። ስለዚህ ይህንን ነገር ደግሞ በፍቅር ውስጥ ተቋቁመው ተቻችለው ማለፍ መቻል አለባቸው እና ፍቅር ቀላል ነገር አይደለም፣ በጣም ብዙ መስዋዕትን ያስከፍላል በጣም ብዙ መስዋዕትን ፍቅር ያስከፍላል። ሁላችንም በደንብ ነው የምናውቀው። ስለዚህ ጽናት ኪራን ለመረዳት እየሞከረች ነው። ጽናት ያም ይም ሆነ ብቻ አንተ እኔን አትጉዳኝ ነው በቃ፣ ደግመ ደጋግመ አትስበረኝ፣ እኔ ከአባቴ ቀጥሎ ያለኸኝ ለእኔ አንተ ብቻ ነህ፣ እባክህ ኪራዬ አትጉዳኝ ነው። ጭንቅላቷ እንደዛ አሟት፣ እንደዛ እራሷን ስታ ራስ ምታት ይዟት አስባችሁ በጣም ከባድ ነው። ጠርጥራ ላይ ጽናት፣ በእናንተ መካከል የሆነ የተደበቀ ሚስጥር አለ። እኔን ራሱ ግራ እያጋባችሁኝ ነው። እባክን ኪራ የተደበቀ ነገር ካለ እባክን አስረዳኝ፣ እኔ እረዳሃለሁ፣ ንገረኝ አለችው። ምንም የተፈጠረ ነገር የለም፣ ከዚህ በፊት ነው የማውቃት እናም ከሀገር ስለምትወጣት ትንሽ ጊዜ እንታገሳት ሲል፣ ችግር የለውም እኔ እታገሳታለሁ፣ ግን አንተ ከኔ አትራቀኝ፣ ግን አንተ ደግመህ ደጋግመህ አትስበረኝ አለችው። እኔ መቼም አልሰብርሽም በጣም ነው የምወድሽ የኔ ሚስት የኔ እናት አለና ሳማት፣ ማለት ነው እሷም አቀፈችው። መቼም እንደማይለያዩ እርግጠኛ ነኝ። ብቻ ያው በመካከላቸው ትንሽ አሁን ሰላሙን እየነሳባቸው ያለ የዚች ልጅ መኖር ነው። ይች ልጅ ደግሞ በቅርቡ ከሀገሩ ስትወጣ ሁሉም ነገር ሰላም እንደሚሆን ተስፋ አድርጋለሁ። እናም ፅናት እውነታውን በሰማች ሰት በጣም ነው ልቧ የተሰበረ በጣም ነው ያዘነችው። ግን እውነታውን ብሰማም ኪራ አውቆ ወይም ደግሞ እያወቀ ያደረገው ድርጊት አይደለም ሰክሮ ስለነበር ነው ይህንን ነገር ያደረገው። እሷም ግዴታ መረዳት አለባት። ምንም ማድረግ አይቻልም። እናም ኪራም አታም መኖር አትችልም። በጣም ስለምታፈቅረው ፅናት በፍጹም በፍጹም በፍጹም ከኪራ ተለይታ መኖር አትችልም። እናም ፍቅርን ተቋቁመና ተቻችለን ስናልፈው ነው ፍቅር እውነተኛ ፍቅር የሚመስለው ማለት ነው። በፍቅር ውስጥ ብዙ ነገሮች ሲከሰቱ እነኛን ነገሮች ተቻችለን ማለፍ መቻል አለብን። ኮሽታ ሲፈጠር መለያየት ወይ ደግሞ ፍቅር በቀላሉ ነገር የሚያልቅ ነገርም አይደለም እና ስለዚህ ኮሽታ ስለተፈጠረ ጽናትም መለያየት የለባትም ከኪራ ኪራም ከጽናት መራቅ የለበትም በሚለው ነው የማስበው። ምክንያቱም አውቆ ያደረገው ነገር አይደለም። እውነታውን ጽናት ብሰማም ያው ብታዝንም ትንሽ ቢከፋትም ምንም ችግር የለም። አሁን ላይ ተስማምቷል። ነገር ግን እች ልጅም እኔ ካንተ ምንም የምፈልገው ነገር የለም፣ ከባለቤትም ምንም የምፈልገው ነገር የለም። በጣም የምትወዳት የምታከብራት ሚስት አለችክ። እናም እኔ ደግሞ ትንሽ ታገሰኝ። እኔ በቅርቡ ከሀገር ነው የምወጣው። እዚህ መኖር አልፈልግም፣ ምክንያቱም እኔን ለማጥፋት በጣም ብዙዎቹ እየተከታተሉ ነው። እኔ ደግሞ እስካለው ድረስ በህይወት መኖር እፈልጋለሁኝ። ስለዚህ አሁን ላይ ታገሱኝ፣ አንተም ብትሆን ሚስትህን ብትሆን ታገሶኝ ባካችሁ፣ ዝም ብላችሁ አትሳደቡ። በተለይ ሰኒ የምትባለው ዝም ብላ እየሰደበችኝ ነው ብላ ስቅስቅ ብላ ለቀሰች። ሊና ማለት ነው። በጣም ነው የምታሳዝነው። በነገራችን ላይ ያው አንዳንዴ የሰውን ችግር የሰውን ህይወት ሳንረዳ የሰው ህይወት ላይ መፍረድ ባንፈርድ እላሉኝ። እኔ ባንፈርድ ባይ ነኝ። ምክንያቱም የእሷን ችግር የሚያቅ እሷና ፈጣሪ ብቻ ናቸው። አንዳንዴ ብዙ ጊዜ ብዙ ሰዎች በጣም ተቸግረው መውጫ መግቢያ ሲያጡ እንዲሁም ደግሞ ህይወታቸው ከሚቀጠፍ ብለው ለመሸሽ ወይም ለመደበቅ ሲሞክሩ እኛ ደግሞ እነኛን ሰዎች ስናስጨንቃቸው ምን ያህል እንደሚሰማቸው አስባቸዋል። ስለዚህች ልጃውን ህይወቷን ለመታደግ ያህል ነው ከፈጣሪ በታች ትንሽ ተሸሽጌ ከጊዜ በኋላ ደግሞ ከሀገር እወጣለሁ በሚለው ነው እንጂ የተቀመጠችው ሌላ ነገር አይደለም። እኔ እንዳሰብኩት ከሆነ ያው እንደተናገረችውም እንደተረዳሁትም ከሆነ እናም ለትንሽ ጊዜ እነሱን መረዳት አለባቸው። ምክንያቱም መተባበር የሀገራችን ባህል ነው፣ እንግዳ መቀበል የሀገራችን ባህል ነው። ይሄ ድራማ ይሆን እንጂ የእውነት ራሱ በጋሀድ አንዳንዴ ሰው ሲቸገር የተቸገረውን ሰው ከጎኑ እንሆናለን ብዙም ጊዜ። እናም ደግሞ ይቺ ልጃውን ቸግሯት ነው፣ ህይወቷ ከሚጠፋ ከሚቀጠፍ ብላ ነው ተደብቃ ተወሽቀ ያለችው ማለት ነው። ስለዚህ እነሱን ቢረዷት ባይነኝ እናም ከባድ ነው ስታለቅስ፣ በጣም ነው የምታሳዝነው። ምክንያቱም አንዳንዴ በህይወታችን ላይ የሚገጥሙ ነገሮች በጣም ከባድ ነው። የማንወጣ ችግር ውስጥ አንዳንዴ እንገባለን ማለት ነው። እናም ከባድ ነው ነው የምላችሁ። እስኪ ከጽናት ድራማ ምን ተማራችሁ? እንደተለመደ አስቴታችሁን በኮሜንት አስቀምጡ። ጽናትና ኪራ መቼም አይለያዩም። እናም ሊናም ትንሽ ለትንሽ ጊዜ ነው ችግር ስለገጠማት ከዚህ ችግር ለመላቀቅ ያህል ነው እነሱ ስር ተወሽቃ ወይም ተደብቃ ያለችው ማለት ነው። ከባድ ነው፣ ያሳዝናል። ህይወቷን እስትሪዋን ስትናገር በጣም ያሳዝናል። እና በህይወታችን ላይ ብዙን ጊዜ ውጣ ውረዶች አሉ። ብዙ ጊዜ በቃ ሁላችንም እናውቀዋለን። እናም ሁሉም ነገር እንደሚስተካከል በተስፋ እጠብቃለሁ። ሊናም ወደ መጣችበት እንደምትመለስ እናቴም ወደ እውነተኛ ፍቅሯ ወደ ኪራዬ እንደምትመለስ ተስፋ አድርጋለሁ። ሁሉም ያው የሁሉም ነገር እንደሚስተካከል ተስፋ አደርጋለሁ። ግልጽ በግልጽ ተነጋግረው ቢጨርሱ ባይ ነኝ። በጣም ነው ደስ የሚለው። ለዛሬ ሽ የመጣሁት ቪዲዮ ይሄንን ይመስላል። በጣም ወዳችኋለሁ። በጣም አከብራችኋለሁ። በቀጣይ ተመልሰን እስክንገናኝ መልካም ቆይታ ይሁንላችሁ። እወዳችኋለሁ። ባይ ባይ።